እሺ አመሰግናለሁ የኔ ጥያቄ አጭር ነው ግልጽ ያልሆነልኝ ነገር ስላለ ነው የኔ ጥያቄ ለምንድነው የያኛዋ ባዮስፌር ጠቅላላ የክልሉን መሬት የወሰደው ለምን እንደምናውቀው የጋምቤላ ክልል ጠቅላላ ቆዳ ስፋት ወደ ወደ 2 ሚሊዮን 978200 ሄክታር ነው። ከዚህ በፊት ከዚህ በላይ ነበረ። አይ ነው የቀነሰ። እንዲሁም ሌላ ሁለተኛ መረጃ አለ የጋምቤላ ቆዳ ስፋት ወደ ሁለት ሚሊዮን 552 ሺህ ሄክታር የሚል ነው። ለምንድን ነው ይሄን አኝዋ የአኝዋ ባዮስፌር ሪዘርቭ የወሰደው መሬት ወደ 1 ሚሊዮን 838624 ከክልሉ ጠቅላላ ቆዳ ስፋት ግማሽ በላይ የአንድ ብሄረሰብ ባዮስፌር ተብሎ ተሰየመ። አንድ ግልጽ ያልሆነ ነው። በአኝዋ ዞን ውስጥ ሌሎች ሁለት ብሔረሰቦች አሉ፣ ነባር የሚባሉ ማጃንና ኮሞ። የነሱ ድርሻ የት ነው? ያለ የነሱ መሬት ተወሰደ፣ ወደዛ ተጨመረ ወይ አልተጨመረም? የሚል ነገር ግልጽ መድረክ መቻል አለበት። ሁለተኛ፣ የአኝዋ ባዮስፌር ሪዘርቭ ከደቡብ ሱዳን እንደሚዋሰን የሚል ነው። ጠቅላይ ከደቡብ ሱዳን፣ ነገር ግን አኝዋ ብሔረሰብ በጆር በጓኩና በዲማ ብቻ ነው ከደቡብ ሱዳን ጋር የሚዋሰነው። ኖር ብሔረሰብ ግን በላሬ በጅካው በወንተዋ ባኮቦ ከደቡብ ሱዳን ጋር ይዋሰናል። ግልጽ ይደረግ? ኦኬ፣ ጠቅላላይ የኖር ዞን መሬትን ይዞ ከሄደ ግልጽ ያድርግ። በምን በምን አግባብ ነው በእነዚህ ሁለቱም ብሔረሰቦች ዞን ውስጥ ማል ጦርነት ለመቀስቀስ ካልሆነ ወይ ግጭት ለመቀስቀስ ካልሆነ በስተቀር ሌላ ትርጉም የለውም። ህገ ወጥ ነው እኮ ህገ ወጥ ነው አካሄዱ። ጠቅላለ አሁን እንደመረው የአኝዋ ብሔረሰብ ሚን የአኝዋ ባዮስፌር የወሰደው መሬት እና ማጃን ብሔረሰብ የወሰደው መሬት እንደመረው ስንደምረው የማጃን ብዙ አልተጋንንም ወደ ሁለት መቶ ሀያ አራት ሺህ ዘጠኝ መቶ ሀያ አምስት ሄክታር መሬት ነው የያዘችው። ያኛዋ ግን ወደ አንድ ሚሊዮን ስምንት መቶ ሰላሳ ስምንት ሺህ ስድስት መቶ ሀያ አራት እነዚህ ሁለቱም ባዮስፒር ስንደመር እነዚህ ሁለቱም ባዮስፒር ስንደመር ወደ ሁለት ሚሊዮን ስልሳ ሶስት ሺህ አምስት መቶ አርባ ዘጠኝ የያዙት ቆዳ ስፋት ለክልሉ የቀረውን ከባዮስፌር ውጪ የቀረውን መሬት ወይ ቆዳ ስፋት ወደ 800 ወደ ወደ 900 ነው የሚቀረው ማለት ነው ወደ 900 ሺህ ለኖር ለኮሞ ለኦፖ እና በመረጃው መሰረት አኝዋ ዞን ሌላ ተጨማሪ መሬት እንዳለው የሚል ነው። ጠቅላላው መሬት አይደለም፣ ወደ ባዮስፌር የወሰደው ሌላ ተጨማሪ መሬት እንዳለው ምን እንደሚያመለከተው በዛ በቀረው 900 ሺ ውስጥ የራሱ አክታር እንዳለ ነው የሚገልጽ የማጃን ዞን በተመሳሳይ ከ200 ከ224 ሺ ውጭ ሌላ መሬት እንዳለው ነው። ኦረዲ ማጃን ዞንና አኝዋ ዞን ጠቅላላይ የጋምቤላ ክልሉ መሬት የወሰዱበት ነው ሁኔታ ነው ያለ ማለት ነው። በሌላ መረጃ አኝዋ ዞን የጋምቤላ ብሔራዊ ፓርክ በአኝዋ ባዮስፌር ውስጥ እንዳካተተች የሚል መረጃ አለ። አንድ ይህን የጋምቤላ ብሔራዊ ፓርክ በማል ነው ያለችው በኑዌር ዞንና በአኝዋ ዞን ማለ ያለችው ከኖር ዞን የተወሰነ መሬት ወስዳለች፣ ከአኝዋ ዞን በየተወሰነ መሬት ወስዳለች። ስለዚህ አኝዋ ዞን ብቻ የጋምቤላ ብሔራዊ ፓርክ ወደ ውስጡን የሚያደርግበት ምንም ህጋዊ እንትና የለውም፣ ምክንያት የለውም። ስለዚህ በሁለቱም ብሔረሰብ ዞኖች መሀል ግጭት ለመቀስቀስ ካልሆነ በስተቀር እንደዚህ አይነት ፖለቲካሊ ሞቲቬትድ የሆነ ባዮስፌር ማዘጋጀት ትክክል አይደለም። እንደገና መገምገምና መታየት ያለበት ነው፣ ግልጽ አይደለም። ሌላ ደግሞ አኝዋ ዞኑን ግልጽ ማድረግ ያለበት የኮሞ እና የማጃንግ ድርሻ የት ጋር ነው ያለው? ምክንያቱም ባዮስፌሩ በብሔረሰብ ስም ነው የተሰየመው፣ ሌሎች አይመለከትም ማለት ነው ወይ ሌሎች ብሔረሰቦች መብት እንደሌላቸው ዝም ብሎ የራሳችሁ ሀብት የተዋጠበት ሁኔታ ነው ያለ ማለት ነው። ከምን አግባብ ነው? እኔ ብዙ ጊዜ ተናግሬ ያለው አኝዋ አመራርና አኝዋ ሙራን ጋምቤላ የብቻችሁ የማድረግ ስራ ላይ ተጠምዶ ነው የሚገኙት። የሚያገኙ ስልጣን ክልሉን ለማልማት ሳይሆን ክልሉን የአንድ ብሔር የማድረግ ስራ የተጠቀሙበት ነው። ስልጣን የራሳቸው ክልሉን አጠቃላይ የራሳቸው የአንድ ብሔረሰብ ለማድረግ ነው ስራቸው ብዬ ስናገር እነዚህ ሁሉ ነገሮችን መነሻ አድርጌ ነው። ስለዚህ ይሄ ግልጽ ይደረግ። አሁን የጋምቤላ ብሔራዊ ፓክ ብቻ የያዘችውን መሬት ወደ ሁለት መቶ ሺህ ወደ አምስት መቶ ሺህ ወደ አምስት መቶ ሺህ ሄክታር መሬት ነው የያዘችው። ኦኬ፣ አኝዋ ባዮስፌር ውስጥ ካልተካተተች የአኝዋ ባዮስፌር እና የማጃም ባዮስፌር እና የጋምቤላ ቢራይ ፓክ ስንደምራቸው ወደ 2 ሚሊዮን 500 ሺህ ሄክታር ብቻ ነው የቀረችው። አሁን አስቡት ከተሞች የተመሰረቱበት ሶድስታር ሳይ ሳይንጨመርበት በቃ በጣም ያሳዝናል። ምንድነው ግልጽ ይደረግ ነው? ግልጽ ይደረግ ያለው በክላችን ውስጥ ያለው ህገወጥነት ቃላት ሊገልጹ አይችሉም። በቃ በቃላት ልገልጸው አልችሉም እንደዚህ አይነት ነገር አይደረግም ኖር ከምንድን ነው የተነሳ እንደዚህ አይነት ውሳኔ የተወሰነው እና ቃለው ሌሎች ብሔረሰቦች ጋምቤላ ክልል ውስጥ ምንም ድርሻ እንደሌላቸው ኖር ብሔረሰብ ስደተኞች ናቸው ለማስባል መሬት እንደሌላቸው ለማስባል ስለዚህ አሁን ኑወር ብሔረሰብ ጥያቄ ማቅረብ መቻል አለበት የኖር ብረሰብ ዞን ጥያቄ ማቅረብ መቻል አለበት። የኖር ብሔረሰብ ዞን ህዝብ ተወካይ ምክር ቤት ውስጥ ያላቸው ግለሰቦች ይህን ጥያቄ አድረስ መቻል እንትና መቻል አለባቸው። ኮሞ ማጃን፣ በተመሳሳይ ለምን ለምንድን ክልሉ የክልሉ ጠቃላይ መሬት ለምን እንደ አንድ ቢር ብቻ የሚወስደው? እሱ ይገመገም። ትክክል አይደለም። ስለዚህ ይሄ ነገር አግባብነት የለውም። ባዮስፌሩ እንደገና ተጠንቶ አኝዋ የራሳቸው ድርሻ የሆነ ብቻ ተለይቶ የቱ የሚመዘገቡ ዩኒስኮ ይፈል ይሁን የትኛው ቦታ ይሁን መመዝገብ ይችላሉ። ግን የሌላ ሰዎችን መሬት ወስዶ የራሱን የማድረግ ተግባር ህገ ወጥና ጸረ ህገ መንግስት፣ ጸረ ሰላም ነው። ስለዚህ ነገ የሚፈጠረው ማንኛውም ችግር እንደዚህ አይነት ነገር ያደረገውን አካል ወይ እነዚህ በተለይ የኛው አመራሮች ተጠያቂዎች ይሆናሉ። ምክንያቱም እንደዚያ ያደረገ ስልጣን የሌሎችን መብት የሚወሰድበት መሆን የለበትም። ያክልክሉል የምንለማበትን ማድረግ መቻል አለብን። እስከ መቼ ነው እንደዚህ ምን ሆኖ? ስለዚህ ይህ ትክክል አይደለምና የሚመለከተው አካል